ሁለተኛ ናት። አባት ሹ አስኔ ማርያምን እንደምወዳት ስለምታውቅ ማርያምን ብላ እኮ እኔ ጋር የምትምለው ማርያምን እያለች ማርያምን እያለች የምትምለው። እኔ እግዚአብሔር የስራዋን ይሰጣታል። እንግዲህ አይቀርም፣ እግዚአብሔር ይፈርዳል። የእኔ ድክመት ማርያም ናት እና ማርያምን ብላ ትምላለች እና ማርያም ከዚህ ጉድ ታውጣኛለች። ለማንኛውም ለዚህ ሁሉ ነገር እግዚአብሔር ፍርዱን እንትን ይበልባት። ልጅሽን እንዴት አምነሽ እሷ ጋር ሳደርሹ ምንም አልሆነም፣ ግን ልጅሽ እኔ በባለፈው እናንተ የነገራችሁን ቀን አየር ላይ ልጅ ነው ልብሱን አውላ ልቅ ያየሁት ሰውነቱ ማለት ነው ምንም ምንም ለምን እንደነገጥኩ ግን እኔ ሳስበው እንደውም ራርታለኝ አለች። እኔ መጉዳ ብፈልግ በልጄ ብጎዳኝስ እውነት እንደውም ራር ታልኛለች። በገንዘብ ነው ያለፈው። እግዚአብሔር ኑሪ ሲለኝ ልጅ አሁን ያኔ የኮላሊቱን ወስዳ በተኛበት ማደንዘዣ ወቅታው ቢሆን ኖሮ ምን አባቴ ያደርግ ነበረ? ራሴንም አጠፋው አኬሄድ አደ ገንዘብ ሲሆን እና ልጅ ሲሆን ያየ ስለዛ ትልሽ ነበር። ግን ምንድን ነበር ምትልሽ? ምንድን ነበር ምትልሽ? እስኪ እንዴት ምን አለኝ ምን አለኝ ትልሽ ነበር፣ ሀብቷ እስከኔ ጋር ካለችኝ ጋር ከተመሳሰለ ኖ አዲስ አበባ ላይ የአርባ ምናምን ሺ ቤት ልሸጥ ነው ብላኛለች። አርባ ሺ ካሬ አይደለ አርባ ሺ ካሬ ሳይሆን አርባ ሺ ሚሊዮን ነው ሚሊዮን፣ አርባ ሚሊዮን ቤት አርባ ሚሊዮን አርባ ሺ ሳይሆን አርባ ሚሊዮን እንደዛ ብላኛለች። ግን እኔ እና እሷ በብዛት የምናወራው ስለ ልጆች እና ያሳለፍነውን ታሪክ ነው። እኔ ምናለሽ ምናለሽ ብያ ታላቅም። እውነት ለመናገር ግን እሷ ታክሲውን ልከፍት መሆኑን እሱን እነግራኛለች። ምን አለችኝ? የእኛ ታክሲ ለየት የሚያደርገው አለች፣ ወደ ላይ ነው በሩ የሚከፈተው አለች። ከዛ ምን ትለኛለች? እኔ ብሞት አልተውሽም ታያለሽ ያለሽ አለች። ልጆቻችን ካናዳ ይማራሉ አለች። ልጄንም አለ ክርስቶስን ትምህርት ቤት አታስመዝግቢ ብላ ራሷ ያልሰራች መንጉዳን ከዛን ካናዳ ይማራሉ። እኔ እና አንቺ ዓለምን እንዞራለን። ይሄ በእንትኑ በማስታወቂያው ማለት ነው። እኔ ፕሮሞሽኑ ነው ሞዴል እኔ ወንድ ሞዴል አንቺ ሴቷ ሞዴል እኮ ነሽ። ክርስቶስን እና ምን አለችኝ፣ አሜሪካ ግን የምንሄደው እኔ እና እሷ ብቻ እንደሆነ ነው የነገረችኝ እሱ። ከዛ ምን አለችኝ አሜሪካ ላይ በእኔ ክርስቶስን አይምሮዬን ጎዳችኝ የምልክ፣ በዛ ነው መንገድ ላይ እየሄድኩ ትሬኒንግ አረግ ነበረ አሜሪካ ሲሄድ እንዴት ብዬ ለቲክቶክ ቪዲዮ እንደምሰራ ብቻዬን ጋይስ አሜሪካ ገባሁላችኋለሁ። አሁን እነዚህ ሰዎች ምን ይሉኛል? እንዴት ሆና ገባች ይሉኛል እላለሁ። ብቻዬን ስቃዥ ነበር ክርስቶስን፣ ብቻዬን ስቃዥ አሁን አሜሪካ ገብቼ መሬቷን እስማለሁ። አይ አልስምም፣ አሽቃበጠች ይሉኛል። ቲክታክ ላይ እላለሁ ለራሴ እንዴት እንደምሆን ሁለታችን ቀን እዚህ ዘልዬ ዘልዬ እናት ከአሜሪካ ልትሄድ ነው ስለው፣ ምን እንዳለኝ ታውቃለህ? ክርስቶስን ልጄ ታዝቦኝ ማን አንቺማ አሜሪካ እንወስድሻለን ልጅሽን ስጪ ቢሉ ትሰጪኛለሽ? ልጄ ልጅ ያንቀን ማለት ነው። ኧረ እንዲያትበል ክርስቶስን አልሰጥክም ብዬ ደነገጥኩ። እንደውም ወደ ራሴ እንድመለስ ያደረገኝ አሜሪካ አሜሪካ ስል ማለት ነው። ልጄ እንኳን ታዝቦኝ። ኢትዮጵያ አርባ ሚሊዮን የሚሸጥ ቤት ብቻ ነው አለኝ። ያለችሽ ሌላ ቢዝነሷስ ምናምን ፋፋዬ ስለ ቢዝነሷ ነግራሻለች? ቢዝነስ እንዳላት አላውቅም። እሷ ያለችኝ ግን ኢትዮጵያ መሄድ እንደማትፈልግ እና የሆነ ሰዓት ላይ ደግሞ ትግራይ ውስጥ ጦርነት አለ እዚያ የተያዘብኝ ነገር አለ ብላኛለች ብላኛለች። ከዛ ውጭ እኔን የምትሞላኝ በአሜሪካው ነው ሲጀመር ስለ እሱ ስንገናኝ እኔ ስለ እሱ ወዲያው ማነሳባትም፣ እኔ ስለ ንብረቷም እና ትኩረትም አልሰጠውም። እኔ እዛ፣ ፕሮሞሽን የሰራውላት ቀን ፕሮሞሽን የሰራውላት ቀን እዛ ሁለት ልጆች ከቲክቶክ ለመጀመሪያ ጊዜ ያገኘኋት የዛን ቀን አንድ፣ ሁለተኛ ደግሞ ለባህል ነው። ሁለት ጊዜ ነው ያገኘኋት። እና ለፕሮሞሽን ልጆቹን እንተኒደን ሄድን፣ ሳራ አላበሻ ጋር ማለት ነው ስፖንሰር ሳራ ላበሻ የምግባቸውን ስፖንሰር፣ የጸጉራቸውን ደግሞ ማሂ የቢዩቲ ሳሎን ተብሎ ቪዲዮ ነው። ከዛ በኋላ ቁጭ ብለን እየበላን ሳሪ ምናምን በቃ ሁሉም ሰው እየበላን ይሄ ባለሀብቱ ስሙ ማን ነው? እዚህ ሀገር ያለው ኢቴች ደሊቨሪ ባለቤቱ ወልደ ጎርጊስ እግዚአብሔር እሱ ሰውዬ ካላስተዋወቅኄ ምናምን ነገር አለች። ልትተዋወቀ ትፈልጋለች ነው፣ ሳርዬን ነው ልትተዋወቅ ትፈልጋለች። ሴትዮ ባለሀብት ናት። ሴትዮ ባለሀብት ናት። ልትተዋወቁ ትፈልጋለች። ሰውየው እግዚአብሔር የረዳው እግዚአብሔር ያገዘው ሰው ነው። ገና ሳያት ገና አይኑ ነገረው መሰለኝ። እኛ ያላየነውን አየ መሰለኝ። መጣ፣ ሰላም አላት ምናምን። በቃ ከልጆቼ ጋር የተጫወትኩ ነው ቻው ብሎ ሄደ። እንቲ፣ ምን ያንቀባረዋል እኔ እኮ ልረዳው ነው። ምን ምና ብላ ተናድድች። እኔ ደግሞ እኔ ምንም እሱ እሱ የተገለጠለት አይን ምን አለ። የዛ ጊዜ ተገልጦልኝ ቢሆን እሱ ወልደ ጎርጊስ እኮ ባለ ሀብት ሁለቱም እኮ እኔ ደግሞ ለሳሪ ሁለቱም እኮ ባለ ሀብት ናቸው። ለምን እሱ እንደዚህ ይሆኑባታል? አንድ ላይ ሆኖ አይሰሩም? እንዲ ምናምን አይነት ነገር ነው ሀሳብ ሁለት ባላት ለነገሩ ደግሞ መለስ ብዬ ባላቶች አይዋደዱም ራስ በራሳቸው ብዬ ተው። ካናትንች ለካ ወልደ ጊዮርጊስን ፕላን አድርጋለት ነበር። በእኔ አጋጣሚ አግኝተው ገባሽ። ሳላ ላበሻ እዛ ጋራ በዛ ፕሮግራም አግኝታ ልጆቹን ስፖንሰር ቪዲዮ አለ ሁሌ እዚህ ቪዲዮ ላይ አለ። ሳራ ላበሻ ጋራ ከጸጉር ቤት ተነስቶ ቪዲዮ ተሰርቶ ምናምን ካሜራ ላይ መግባት አትወድም። እኔ ያው በቃ ችግር ስላለባት ነው ብዬ ማሰብ አይምሮ ንኮ ደፍነዋለች። በቃ ሀብታም ነኝ የኢትዮጵያ ጥሬ ስጋ ወደ ውጭ አመላልሳለሁ፣ እንደዚህ ጥሬ ስጋ የኢትዮጵያ ከብት ወደ ውጭ እልካለሁ አላለች? ወደ ጥሬ ስጋ ልካለው ምናምን ብላ ወልደ ጎርጊስ ላይ የሆነ ፕላን አድርጋበት ነበር፣ የዛ ጊዜ። አሁን እኮ ነው የሚገለጥልኝ። እሱ ደግሞ እግዚአብሔር የገለጠለት ሰው ነው። ሴትዮዋን ገና ሲያያት ሰላም ሰላም ብሎ ተው አለ። በቃ እግዚአብሔር ይባረከው እንጂ አሁን የዛ ጊዜ ተዋውቋት ትንሽ ቆይቶ ቢሆን እሱም ላይ ኃይለኛ ፕላን አድርጋበት ነበር። ፎር ሾር፣ አሁን ነው ሁሉ ነገር ግልጥለጥለጥ የሚልልኝ። እሱማ እኔን እራሱ ከንትና ጋር አስታውቂ ባሌን ስራ ይጀምር እዛ አስታውቂ ብላኝ ነበር፣ ከብሩክ ጋር እግዚአብሔር አተረፈው እንጂ። እሱ ነው ብሩክ፣ ብሩክ ይህንን የሚጽፈው በእርግጠኝነት ባሏ ነው። ገባሽ? በእኛ ተንተረሰው ሲምፕሊ ማጌት ያገኛሉ። ገባሽ? እኔ እኮ ለረዳው ነው አለች። የቴች ዴሊቨሪ ስንት ሰው የሚረዳ ሰውዬ፣ እኔ ለረዳው ነው እንዲ ምን እንደዚህ ያንቀባሯል። እሱ ደግሞ እግዚአብሔር አይኑን ገልጦለታል። የዛ ጊዜ ምን አለ የእሱ አይ እንደተገለጠ በአካል ተያይተን እኔ ከዛ በኋላ ካወቅኳ ጊዜ ጀምሮ የሆነ ጥሩ ሰው ነው የምትመስለኝ፣ ታውቃለህ እና ቲክታከሮች እንዳለ ትግባባለች። የሆነ ባህሪዋ ደስ ይላል፣ ታውቃለህ። እኔ እናንተ ጌም እየተጫወትን ከሆነ ለእኔ ሰጣ ለአንተ ዝም አትልም። የሆነ ደስ የሚል ባህሪ የለው ያለው ሰው የለም እንደዛ እኔ በህይወቴ ዘመን እኔ በህይወቴ ዘመን እንደ እሷ አይነት ጥሩ ሰው አይቼ አላውቅም ነበር ያልኩት። ቤት ስትመጣ ማለት ነው እኔ እና ጓደኛ እቺ ሴትዮ ምን አይነት መላእክ ናት እንላለን። ክርስቶስን ነው የምልክ። በተለይ የሆነ ሰአት ላይ ነገሮች ተደራርበው፣ ከዛም ከጎኔ ነበረች ስታወራልኝ ምን ስትል መልአክ እውነት መልአክ የሆነ አንዳንድ ሀብታም እኮ የአንተ ቤት መቶ፣ ምግብ አይበላም እንደውም ለመምጣት የሚደብራቸው ብራቸው አሉ አለ። ውጭ ነው የምትገናኙ። እሷ ግን ቤት ትመጣለች። አይ ምግብ ይሄን ያሉት ትበያለች። ግን ወደ እሺ አብረን እንበላለን። ቡና ትጠጣለች። ቤታቸው ይሄዳለው። እኔ በጭራሽ ገምቼ ገምቼ አላውቅም። እኔ ይሄንን ሁሉ ላይ ላይ ታደርጋለች ብዬ አስቤ ማላቅም። ግን አሁን ደግሞ ሳየው እኔ እንደው ምንም አላደረገችኝ። እግዚአብሔርን እኔ መበቀል ብፈልግ ልጅሽ እኔ ላዝና ነው አንቺው ብትለኝ እሷ ለእኔ መልአኬን ይሰጣታል። ልጄን ይዛብኝ ብትሄድ ኖሩ ልታሳብደ ከዘን ይህን ያህል ብር አንቺ ብትለኝስ ኖሩ ትችል ነበረ። ስለዛ እኔ በልጄ ካልመጣ በእኔ ካልመጣ ሌላውን ሰርቼ እከፍላለሁ። ኖርማል ነው፣ በጣም ኖርማል ነው። ግን እግዚአብሔር የሥራዋን ይስጣት። እውነትም እግዚአብሔር ይፈርዳል። ለምን እኔ ቀን ከሌሊት ነው ማረቅስብ? ለምን እኔ የማረቅስባት ገንዘቡን ወሰደች ብቻ ሳይሆን እንዴት ያንን ሁሉ ክህደት እኔ ላይ ትፈጽማለች? እንዴት እንደዛ ቻለችበት? ምን በድያት ነው ብዬ ነው ማረቅስባት። ክርስቶስን ምን አረጓት እንደዛ አምኛት እምነትዩ ስለበላች ነው። ከምንም በላይ እኔ ግብግብ ያደረገኝ ያንን ሁሉም አንድ ገበታ ላይ መብላት እኮ ማለት ሚኪ፣ በጣም ከባድ ነገር ነው። አንተችን ነገር ሰጠኸኝ፣ ነገ የሆነ ነገር እንትን ቢፈጠር እንኳን እጄ ይብላክ ብልክ እኮ እጄ ይበላካል። ግፍ ነው አይደል? እና እኔ አብረን በልተን ጠጥተን እንዴት ያንን ነገር ልታረግብኝ ቻለች? እውነት እንዴት አስቻላት የምለው ሳስበው ሁላ ቅዠት ትሆንብኛለች። አንዳንዴ ግን

ሰው ሲያወራኝ አንተን ሳይሆን እንትን የምለው በቃ፣ ትንሽ አውርቼ ሄዳለሁ። አረብስማ ቀስ ብላ እኮ ነው የምታወራው እ ቀስ እግዚአብሔር መላክ እንደዚህ የሆኑ ሁሉ ነገር ቀስ ብላ። እኔ አሁን ድምፃውን ላይ ያቃጭልብኛል አንዳንዴ አወራሯ ቀስ ብላ ቀስ ሰብሰብ ከዚህ በኋላ እንደውም ቀስ ብሎ የሚያወራ ሰው በእውነት እኔ

እኔ እኮ እንዴት አገላብጬ ራሱ እንደምስማት እውነት ቶ ሽታ ይሳ አባቴሚ እንዴት እንደምወዳት እኔ ወደድኳ ጥግ ድረስ ክርስቶስን ከአንተ ጋር ራሱ ጌም እየተጫወትን፣ አስቀይመሄን ከሆነ እኮ ላይቡ ከመዝጋቴ ለእሷ ነው። እንደዚህ እንደዚህ ብሎኝ እንዲህ ብሎኝ እኮ ብዬ እያረቀስኩ እነግራታለሁ። ኖ እንደዚህ ከሆነ እንዲህ ይሆናል፣ እንዲህ ነው፣ እንዲህ ስለሆነ ነው ትለኛለሽ። መልአክ ናት የማነካካት ብቃት አሁን አቢ ባንክ ታሄዳ ፕሮሞሽን ስሪልኝ፣ ጊፍት ሰታ ፕሮሞሽን ስሪልኝ ማለት ትችል ነበር። በእኔ መታ ጊፍት እራሱ እኮ ቀላል ትሰጣለች እንዴ? በጣም ብዙ ነው የምትሰጠው ጊፍት። ብዙ ነው የምትሰጠው ጊፍት። እንዲህ አድርጋ አንቺን የአንቺን ገንዘብ አሁን የናቲን ገንዘብ ወደ አንቺ እንዲገባ አሁን፣ ሁሉ እዚዋ ዝንኬብን አስፈለገ ቀላ ሌላ ሰውፈለ የማነካካት እንደነካካት አነካካ ይሄ ፕላኗ ነው። በቃ መጨረሻ ላይ እኛ እዚህ እናኳከዋለን። ጉዳዩ ወደኛ ይመጣል። እሷ ትረሳለች ሀሳቡ ከዛ በኋላ ከላይ አንዳንድ ሰዎችን በገንዘብ እነዚህ ማውራት የሚችል ግን ገንዘብ የገረመኝ ማለት ነው። ኢትዮጵያ ላይ ያንን ሁሉ ብር ስትበላቸው ፎቶዋን እኮ ተቀባብለው ቦስተው ቢሆን እኮ እና ነበር እኔ እውነት፣ አንድ እንኳን ፎቶዋን ባይኮ ኖሮ ተርፍ ነበረ እኮ እውነት። ያን ያ ነገር እኮ ነው በቃ። ተርፍ ነበረ በጣም የመትረፍ ቻንስ ነበረኝ፣ ግን ገረደብኝ በቃ ግርድ ዝግት መንገዱን እንዳለ እኔ የሆነ ሳላስበው የሆነ እግዚአብሔርን ያስቀየምኩን ነገር አለ። እሷ ቅጣት ነው የሆነች። ይህንን ነው የምለው ቅጣቴ ናት። ለምን እኔ የሆነ ነገር ሳደርግ እራሱ ከሰው ይልቅ ከእግዚአብሔር ጋር ነው የምማከረው። ክሎስ ጓደኛዬ። ሁለ ነገር የእግዚአብሔር ነው ታውቃለህ። የሆነ ስተሰርቻለሁ በቃ የሆነ ቦታ ላይ የሆነ ያጠፋሁት ነገር አለ። በዛ ሊቀጣይ ነው እሷን ያመጣብኝ። ህይወቴ ላይ ባልመጣች በቀረች